ለማዋረድ እና የምራባ እንትን እኮ የዘበጠው ኢትዮጵያ ውስጥ ይሄን ሱፍን ወጥራ ቂጥሽን በታመት እያደረግሽ ምና ወራዳ። ተጨባበጡ እግዚአብሔር ሰላም ተባባሉ ሲባል እኮ ጥሩ ጡት እና ጥሩ መቀመጫ ያላትን ቀድመተሽከዳን ምን ጴንጤ፣ አብረህ ቁጭ ቁጭ የምትል ይቋቋም ለኮ ገብቻው ጋር ተሯሩጦ በቃ ያውቃል። ቆንጆ ዋጋ ነው። ቶሎ ብሎ ሲገባ ቁጭ ምን በኋላ ተቃቀፍ ይባላል ተሳሳም ሲባል ያው እጅ ተጨራራ ሲባል ለስለስ ያለ እጅ ነው። ጠቅጠቅ ይደራረጋል፣ ይዞ ይሄዳል። በቃ ይሄ ነው። አንተን አሁን ማርያም አታናግርም እና ምን ምን እንድትለው ኢትዮጵያን ያዋረርካት አንተ ነው። መረን የለቀቃችሁ በየትኛው መጽሐፍ ቅዱስ ነው ፀጉር ቀጥለሽና ጥፍር ቀጥለሽ ውጭ የሚል አንተ ወራዳ? ፔንቲዎቹን ጠቅላላ አጭር ቀሚስ አርጋቸዋለ። ምን ቤተ ወዝ ምትሉ? ዓይንሽን ጨፍነች አፈንድልሽ አናውቅሽ። በዓለም ላይ ነጮች ኮ ና ያረጉት ልትመለሚ ነው። ቦይፍሬንድሽን ምትሄ እየሱስን ብለሻል።